ሰላም ጤና ይስጥልኝ ውድ ወዳጆችና ወገኖቼ ኢትዮጵያውያን በቅድሚያ ክፉ ዘመንና ክፉ ትውልድ ከገጠመበት መሰናክል ይሰውረን አዋቂ መስለው ከማያውቁና በንጹሐን ደም ከሚቀልዱ ስም አልባ ወይም ስም ያልተሰጣቸው አካላት አለምንም ሕዝቧንም ያውጣቸው ይሰውራቸው ማለት አለብኝ ስለ ሰላም ቅንጣት እውቀቱና ምንነቱም የማይገለጥላቸው ምድሪቱን ሞልተዋታል። ዓለም ከእነዚያ መሰሎቹ የሰው ደም አፍሳሾችና የንጹሐን አዳኞች፣ የሰላም ጠንቆችና አደፍራሾች የሚታደጋትን ፈጣሪዋ እግዚአብሔር ፈጥኖ ይላክላት። ዛሬ በሳምንታዊው የዓለም አቀፉ ቅኝትና ዳሰሳ ፕሮግራምም አብረን የምናስታውሰው የኢራንና እስራኤልን ከመጀመሪያ የነበረውን አብሮነታቸውን ወዳጅነታቸውንና የኋላ ኋላ ላይም ስለባተው አጥፊና ጠፊነታቸው ወይም ባላንጣነትና ጠላትነታቸውን እንመለከታለን። እስከ ዝግጅቱ ፍጻሜ ድረስም አብረን እንዝለቅ ስል የአክብሮትና የፍቅር ግብዣዬ የአየር ሞገዱን ሁሉ አሳብሮ ከልባችሁ ይድረስልኝ የምላችሁ። በፍጹም የማከብራችሁና የምወዳችሁ ኢትዮጵያውያን ወገኖቼ አዘጋጅቼ የማቀርብላችሁ ትዕግስቱ በቀለ ነኝ። የዛሬን አያርገውና ኢራንና ኢዝራኤል ምርጥ ወዳጅነትና ትብብር የነበራቸው ሀገራት ነበሩ ቢባል ማን ያምናል? በዘመኑ ድንጋይ ዳቦ ነበር ይሉትን ካልሆነ በስተቀር እንኪያስ፣ የሁለቱ የመካከለኛው ምሥራቅ ቀጠና የዛሬ ባላንጣ ሀገራት ያኔ እንደ አውሮፓውያኑ አቆጣጠር ከእስራኤል መፈጠር ከ1948 እስከ የኢራን አብዮት ፍንዳታ 1979 ድረስ ወዳጅ አጋርና አባር እንደነበሩ ታሪካቸው ያስረዳል። ኢራን ያኔ የምትመራው በዚያን ጊዜው የምዕራባኑ ደጋፊና ወዳጅ ተደርገው በሚቆጠሩት በሼህ ሞሐመድ ረዛ ፓህላቪ እንደነበረ ይነገራል። ታዲያ ኢራን ባኒያ ሰው ስትመራም ኢዝራኤልን እንደ ሀገር ዕውቅና ከሰጡ የሙስሊም ሀገራት መካከል ተጠቃሿ ነበረች ነው የሚባለው። በዚያን ጊዜው የሁለቱ ሀገራት የኢራንና የኢዝራኤል አቋም ከነበረው ሲጠቀስ ሁለቱም ሀገራት የአረብን ብሔርተኛነትና በመካከለኛው ምስራቅ ቀጠና የሶቪየትን ተጽዕኖ ፈጣሪነት መዋጋት አንዱ እንደነበረ ይገለጣል። ከዚያም ውጪ የኢራን ነዳይ ዘይት ሀብት ለእስራኤል ጦር ኃይል የሚቸባቸብበት ወዲህ የወታደራዊ ሥልጠና ምላሽ የሚሰጥበትና የጋራ የደህንነት ትብብር እንደነበራቸው ይነገራል። ታዲያ ግን የዚያ የሁለቱ ሀገራት ወዳጅነትና ትብብር ብዙም ሳይቆይ አሞራውን በረረ ቅሉም ተሰበረን ሆኖ የ1979ኙ የኢራን አብዮት መፈንዳቱና የዚያ የአብዮቱ ማዕበል የሸህ ፓህላቪን አስተዳደር ገልብጦና አስወግዶ በምትኩ የጸረ ምዕራባውያን ኢስላማዊ ሪፐብሊክን በኢራን ማሳወጁ ከዚያም በላይ የጸረ እስራኤል ብርቱ አቋም ያላቸውን አዲሱን የመንፈሳዊ መሪ አያቶላህ ሩህላህ ኮሜኔይን ወደ ሙሉ ሥልጣን ማምጣቱ ይነገራል። ከዚያን ጊዜ ወዲህ ደግሞ በኢራን የፈነዳው አብዮትና መሪዎቹ ሙሉ በሙሉ የጸረ እስራኤልን አቋም የሚያቀነቅኑና ለተጨቆኑት ሙስሊሞች በተለይም ለፍልስጤማውያኑ የቆሙ መሆናቸውን መግለጣቸው ይነገራል። ከዚያን የሺ ዘጠኝ መቶ ሰባ ዘጠኝ የኢራን አብዮት ወዲህ መንፈሳዊ መሪ ሆነው የተሾሙት ኮሜኔይ ታዲያ ኢዝራኤል የሙስሊም ጠንቅና ጠላትና ሲሉ በአዋጅ ማስነገራቸው ሌላው አደገኛው ጅማሮ ሆኖ በታሪክ የሰፈረ ሐቅ ነው። ከዚያም ውጪ አያቶላው ኢዝራኤልን ትንሿ ሰይጣን ወይም ሊትል ሳታን ሲሏት አሜሪካን ደግሞ ትልቋ ሰይጣን ወይም ግሬት ሳታን ነበር ያሏቸው ኢራን ወዲያም ብዙም ሳትቆይ በአገሯ የነበረውን የእስራኤልን ኤምባሲ መዝጋቷና ሁሉንም ግንኙነቷን ማቋረጧን የሚነገረው በአንጻሩ ደግሞ ኢራን ከፍልስጤማኑ ነጻነት ግንባር ወይም ፔሎ ፓለስቲኒያን ሊበሬሽን ኦርጋናይዜሽን ጋር ግንኙነቷን ማጠናከሯን ታሪክ አስፍሮታል። በሁለቱ አገራት መካከል የነበረው የወዳጅነት ታሪክ አበቃና ወደ ሙሉ ጦርነት ተሸጋገረ ማለት ነው። ጊዜው ዘመኑ ከተባለም የሺ ዘጠኝ መቶ ዘጠናዎቹ አስከፊ ገጽታም ሆኖ ተመዝግቧል። ኢራን በዚያን ጊዜ ወዲያውኑ ለጸረ እስራኤል ቡድኖች ድጋፏን ማጠናከሯና ጠላትነቷን በይፋ ማስታወቋ ወዲያ የውክልና አልያም የእጅ አዙር ጠላትነትና ጦርነት ወይም ውጊያ መጀመሯ እንዳብነትም ኢራን ለጸረ እስራኤሉ የሊባኖሱ ሐዝቦላ ታጣቂ አንጃ የወታደራዊ ድጋፏን ከስንቅ እስከ ትጥቅና ስልጠና ወዲህም አመራር መስጠት የደረሰ ስራን ማከናወኗ ነው። በጋዛ ሰርጥም ቢሆን ለሐማስና ለኢስላሚክ ጂሃድ ኃይሎች ያልተገደበ ድጋፏን መስጠቷ በታሪክ የሰፈረ ሀቅ ሆኗል። ኢራን በእነዚያ ሁሉ ኃይሎች እጅ ኢዝራኤልን እያስተገተገች ጠላትነቷን ማስፋቷ ይገለጣል። ኢዝራኤል በበኩሏ ደግሞ እነዚያን በኢራን እየተደገፉ ጦራቸውን የሰበቁባትን ታጣቂ ኃይሎች በኢላማ ቀለበቷ ውስጥ ማስገባቷና በሁለቱ ሀገራት በኢራንና በእስራኤል መካከል የከፋ ጠላትነት መፈጠሩ ይነገራል። ኢራን በአያቶላዎቹ አገዛዝ እየተመራች የኒውክለር ጦር መሳሪያ ፕሮግራም ማቀዷ ብቻም ሳይሆን የመጀመሯን ፍንጭ ደርሼበታለሁ የምትለዋ በስለላው አለማቻም ተወዳዳሪም የሌላት የምትባሏ እስራኤል በበኩሏ ኢራን ያንን ጨርሶ አጥፊ የሆነውን የጦር መሳሪያ የኒውክለር ቦምብ ታጠቀች ማለት በቀጥታ የህልውና ስጋት ብቻም ሳይሆን ማክተሚያ አድርጋን የምትመለከተው ኢዝራኤል ለዚያ የኢራን የኒውክሌር ጦር መሳሪያ ምንጭ አድርጋ የምትቆጥራቸውን የኒውክሌር ጦር መሳሪያ ባለሙያዎችና ጠበብቶች የኢራንን ማለት ነው፣ ገሚሶቹን በህቡ ከፊሎቹን ደግሞ በግልጥ በጠራራ ፀሐይ እንደ መርዘኛና መዘዘኛ አባብ እያደነች ለቅማ ፈሽታባታለች ሲሉ እንደነ መውሰን ፈቅር ይዘደህና ሌሎችንም እንደነ ዳሪዎሽን የመሳሰሉትን ወዲያም በኢራን አብዮታዊ ዘብ ኃይል ቢሉ በኢራን ጦር ኃይል ከፍተኛ የጦር መሪዎችን እንደነ ሌፍተናንት ጀነራል ቋሴም ሱለይማኒና ሌሎች ሰባት ከፍተኛ የጦር መሪዎች በባግዳድ ምድር መገደልን ወይም ከዚያም በኋላ ያሉትን የኢራን ከፍተኛ የጦር መሪዎችና አዛዦች በሶሪያና በሌሎች ሀገራት ምድር ሳይቀር ዘልቃ እስራኤል መግደሏን የሚያሳዩባት ብዙዎች ናቸው። ታዲያ እስራኤል ያንን እያደረገችና እያሰሰች እስራኤል ኢራንን ጉድ ሰርታታለች ነው የሚባለው። አተርፍ ባያ ጉዳይ ይሉትም ሆኑ ነው። እስራኤል ከዚያም ውጪ በሳይበር ጥቃቷ ኢራንን መድረሻ ማሳጣቷም ነው የሚወራው። የሁለቱ ሀገራት የጠላትነት ስልትና ቀመር እስከ ቅርብ ዓመታት ድረስ የእጃዙርም የውክልናም ሆኖ መቀጠሉ ሲነገር፣ የኋላ ኋላ ላይ ደግሞ የቀጥታ ድብድባቸውም አልቀረም የሆነና በአውሮፓያኑ በ2024 ኢራንና እስራኤል ኢራን በረዥም ርቀት ተምዘግዛጊዎቹ የባሌስቲክ ሚሳይሎችና በሰው አልባ የጦር አውሮፕላኖች ኢዝራኤል ደግሞ በአጻፋው በጦር ጀቶቿ ሁለቱም ክፉኛ መደባደባቸው አይዘነጋም። ሁለቱ ሀገራት ያንን ያደረጉትና የሆኑት ደግሞ በሚያዝያ ወር 2024 ሲሆን በኋላ ላይ ደግሞ በአውሮፓያኑ በ2025 ሰኔ ወር ለአስራ ሁለት ቀናት በዘለቀው ከባድ ጦርነታቸው ኢራን በጣም በርካታ የከፍተኛ የጦር አዛዦቿን ወዲህም የኒኩለር ጠበብቶቿን በቁጥርም ከ አስራ ሦስት በላይ የሚሆኑትን ማጣቷ ይነገራል። ሁለቱም ሀገራት በዚያ የ አስራ ሁለቱ ቀናት ጦርነት በቀጥታ የሚሳይልና የሰው አልባ ጦር አውሮፕላን አበላ አንዳቸው በአንዳቸው ላይ ማውረዳቸው የሚዘነጋ አይደለም። የኋላ ኋላ ላይ ደግሞ የእስራኤሏ ብርቷ አጋርና አባሯ ልዕለ ሀያሉ ሀገር አሜሪካ በዚያ የ አስራ ሁለቱ ቀናት ጦርነት ማሳረጊያ ይመስል ልክ በአውሮፓኑ ሰኔ 22 ቀን 2025 በኢራን ሦስቱ የኒውክሌር ማብለያ ጣቢያዎች ኢስፋሃን፣ ናታንዝና ፎርዶ ላይ ያልታሰበ ጥቃቷን በእነዚያ የአሜሪካዎቹ ማዕተኛዎቹ የቢ ሁለት ስፒሪት ስቴልዝ የቦምብ ጣይ ወይም የቦምብ አዝናቢዎቹ የጦር አውሮፕላኖቿ ኢራንን ጉድ መሥራቱ አይዘነጋም። አሜሪካ ያንን ጥቃት በኢራን የኒውክሌር ማብለያዎች ላይ ከፈጸመች በኋላም ፕሬዚደንቷ ዶናልድ ጄ ትራምፕ በሰጡት ማብራሪያ ኢራንስ ኒውክልየር ሳይትስ አር ከምፕለትሊ ዳመጅ ኦር ቶታሊ አብሊትሬትን ማለታቸው አይዘነጋም። ኢራንም ለጊዜው በነዚያ የኒውክልየር ማብላያ ጣቢያዎቿ ላይ ብርቱ ጉዳት መድረሱን ስትገልጥና ስታምን ሰንብታ የኋላ ኋላ ላይ ደግሞ አሉ የሀገሪቱ ባለሥልጣናት ከፖለቲካው እስከ ወታደራዊውና መንፈሳዊ መሪው አያቶላ አሊ ሰይድ ካሜኔይ ድረስ ያሉት የለም ከመሬት ጥልቅ ስፍራ የቀበርነውና በተራራማው ክፍል የሰራ ነው የኒውክለር ማብለያዎቻችን እንኳንስ ትራምፕና ኔታንያሁ በተናገሩት ልክ በቦምብ እሳት ሊወድሙ ቀርቶ የእሳት ወላፈን የሚሆን ወጋገኑም አልደረሰባቸውም ሲሉ መናገራቸውና የበሱንም ኢራን የምድር ከርስ ውስጥ የኒውክለር ማብላያ ጣቢያዎቿን በፍጥነት እየገነባችና እያከናወነች ወዴ በእስራኤል ወድመዋል የተባለላቸውን የሚሳይል መስሪያዎቿን በከፍተኛና በእጥፍ ድርብ ሰርታ ማጠናቀቋን ገልጣለች። ይሉሽን ባልሰማሽ ገበያ ባልወጣሽ፣ ወይም መብላቷን አላወቀች እጇን ታጠበ አችላሉ። ኢትዮጵያውያኑ ኢራን ከዚያም ታልፍና ከእስራኤል ጋር የዳግም ጦርነት ዝግጅት ውስጥ መሆኗን እየገለጠች ነው። እስራኤልም በወገኗ የኢራንን ዛቻ ወማስጠንቀቂያ ፉከራና ዝግጅት እየሰማች አልተቀመጠችም። አሜሪካም በተመሳሳይ በኢራን ላይ ዳግም ስለሚወስዱት የበቀል ጥቃታቸው እያውቅ ተመተሙና በጥልቅ እየዶለቱ ነው። ኢዝራኤል በቅርቡ ባወጣችው መግለጫዋ የኢራንን ቀጣይ ጥቃት በስኬት ለማጠናቀቅ የሁለት ቢሊዮን ዶላር ያስፈልገኛል ማለቷ አይዘነጋም። ኢራን በበኩሏ መለስ አድርጋ ሰሞኑን በአሜሪካና በኢዝራኤል የጣምራክን ተፈጸመባትን የዚያን የአሥራ ሁለቱን ቀናት ጥቃትና ጦርነት ይመረምርላት ወዲያም ተጠያቂ ያደርግላት ዘንድ ለተባበሩት መንግሥታት ድርጅት አቤቱታዋን ማቅረቧን የተገለጠው በኢራንና በእስራኤል መካከል ከተካሄደው ጦርነት በተጓዳኝ ለጋዛ ሰርጡ ሐማስና ለፍልስጤም ሕዝብ በጋራ ቆመናል በሚሉት የሊባኖሱ ታጣቂ አንጃ ሐዝቦላ በየመን ሐውቶችና በኢራቅና ሶሪያ ባደፈጡት የኢስላሚክ ሬዚስተንስ ኃይሎች ላይ ተደጋጋሚና ከባድ ጥቃት እስራኤል መሰንዘሯ እስራኤልን በሐያልነት መንፈስ አስቀጥሎ ሐዝቦላን መሪዎቹን ገድላ ኃይሉን ማላሸቋ የመን ሐውቶችንም ቢሆን በተመሳሳይ ከጎምቱ መሪዎቻቸው እስከ ሚኒስትሮቻቸው ድረስ ያሉትን መግደሏና በትጥቅና የስንቅ ወይም ሎጂስቲክስ አቅርቦታቸው ላይ ከባድ ኪሳራ ማድረሷ ወዲህም ከሐማስ ጋርም በተኩስ አቁምና በሰላም ስምምነት በሕይወት ያሉትንና የሞቱትን ታጋቾቹ አስከሬኖቿን መቀበሏን ተከትሎ በኢራን እንደሚደገፉ የሚነገርላቸው የዚያ የመካከለኛው ምስራቅ ቀጠና ታጣቂ ኃይሎች ጉዳይ ያበቃ ነው ባይባልም ከኢራን የውስጥና የውጭ ኃይል መዳከም ጋር ሌላ ምዕራፍ መክፈቱን የሚያሳዩት ብዙዎች ናቸው። ኢራን በገጠማት ከባድ ድርቅና የውሃ እጥረት ወደ ባሰ ሕዝባዊ ተቃውሞ ማምራቷ እየተነገረ ነው። ኢራናውያኑ ግልብጥ ብለው በአደባባይ እየወጡ የአያቶላዎቹን አስተዳደር ብልሹና በሙስና የተዘፈቀ አሰራር እያጋለጡ ወደ ሌላ ዐመፅና ነውጥ ማምራታቸውን የሚያሳዩባቸው እልቆ መሳፍርት የላቸው አሁን ድፍን ዓለም በስጋት ወጭንቀት የናጣት ያለው ሌላውና ቀጣዩ የኢራንና የእስራኤል የግዙፍ ጦርነት ዝግጅት ሆኗል። ኒውዮርክ ታይምስ ሲላል በዘገባው ኦንሊ የማቴር ኦፍ ታይም ሲል ያሳያል። የጊዜ ጉዳይ እንጂ የኢራንና እስራኤል የዳግም ጦርነትማ ሳይታለም የተፈታ ነው። አሊያም የተበላ ቁብ ነው ወይም የማይቀር ጉዳይ ነው ሲል ነው የገለጠው። የአሜሪካው ፕሬዚደንት ዶናልድ ትራምፕ በዚያ አስራ ሁለቱ ቀናት ጦርነት ፈጥነው ወጥተው የሰሩትን ሰርተው በኢራንና በእስራኤል መካከል የተኩስ አቁም ስምምነት ተደርሷል ማለታቸውና ጦርነቱ መቆሙ በጀ እንጂ በኢዝራኤልም በኢራንም ዘንድ ለበቀል ያቆተመውን ልባቸውና፣ የተነሳሳውን ኃይላቸውን፣ እልሃቸውን ሰይፍን በጉሮሮ የመዋጥ ያህል ነው ያደረጋቸው ሲሉ የሚያሳዩባቸው ብዙዎች ናቸው። ወዲህ ኢራን ከስልሳ ፐርሰንት ወይም ከስልሳ በመቶ በላይ ተብላልቶ ለአስራ አንድ የአቶሚክ ቦምብ መስሪያ ይበቃል የተባለለት ዩራኒየም ወይም ደግሞ ከአራት መቶ አርባ ዘጠኝ ነጥብ ስምንት ስምንት ኪሎግራም በላይ መሰወሯ እንደርሸበታለሁ ሲል የተባበሩት መንግስታት ድርጅት የአቶሚክ ተቆጣጣሪ ተቋም ምሬቱን ብቻ አይደለም የክስ ሰነዱን ያሳያል። በዚህ ሁሉ ውስጥ ከእስራኤል ጋር ቆማና ተጥፋ የምትመለከተው አሜሪካን በበኩሏ ባወጣችሁ መግለጫዋ ኢራን በኒኩሌር ፕሮግራሟ ጉዳይ ለመግባባትና ለመስማማት አልፈለገችም አትፈቅድም ነው ያለችው። ሊበሉ ያሰቧትን እርኩም ዶሮና አት ይሏታል። ኢራንም በበኩሏ አሜሪካ በካሪቢያን የያዘችውን የወታደራዊ እንቅስቃሴና በቬኔዙዌላ ላይ ያሰበችውን ቀመር ፈጽሞ ተቀባይነት የሌለውና በትዕግሥት የማይታለፍ ስትል ማውገዟን የተሰማው የራሷ አድሮባት የሰው ታማስላለች። ኢራን ከዚያ የአሥራ ሁለቱ ቀናት አሜሪካና የእስራኤል ጦርነት ወዲህ ለመጀመሪያ ጊዜ እጅግ የተራቀቀ ጥበብ የፈሰሰባቸው ናቸው የተባለላቸውን ሚሳይሎቿንና የሰው አልባ የጦር አውሮፕላኖቿን በአደባባይ ማውጣቷም ተሰምቷል። ከዚያም ውጭ ኢራን በፋርስ ባሕር ስትቀዝፍ የነበረች አንዲት ግዙፍ የነዳጅ ጫኝ መርከብ መያዟ ተገልጧል። የአሜሪካ ባለሥልጣናት በበኩላቸው ኢራን በሆርሙዝ ወሽመጥ የያዘቻትን የነዳጅ ጫኝ መርከብ ጉዳይ በተመለከተው አቋማቸው ውጥረቱን የሚያካርርና ወደ ባሰ የእሳት አዘቅት የሚያመራ ሲሉ ተችተውታል። ኢራን ከዚያ የአስራ ሁለቱ ቀናት ጦርነት ወዲህ በተደጋጋሚ በሰጠችው ማስጠንቀቂያና መግለጫዋ በሆርሙዞ ሽመጥ የሚቀዝፉ መርከቦችን በቀጥታ እመታለሁ ማለቷ አይዘነጋም። መርከቧ ስትጓዝ የነበረው ደግሞ ከተባበሩት አረብ ኤምሬት አጅማን ተነስታ ወደ ሲንጋፖር እንደነበረም ነው የተገለጠው። ኢራንና የተባበሩት አረብ አምረት የሚወዛገቡባቸው ደሴቶች እንዳሉ ማስታወስ ያስፈልጋል። ኢራን መርከቢቱን ይዛ አስራታለች። ይህንን ዘገባ እስካጠናቀርኩበት ጊዜ ድረስም ስለ መርከቢቱ መለቀቅ የወጣ መረጃ የለም ነው የተባለው። በዚያ የመካከለኛው ምስራቅ ቀጠና ምድር አንድም ቀን ሰላም ረቡዕ አውቅም ይላሉ የወታደራዊ ተንታኞቹ ሚሆኑ የነገር ሰንጣቂዎቹ በዚያ ቀጠና ያሉት ሀገራት ሌላው ቀርቶ ጥላቸውን ስንኳ ምኑትም ነው የሚባለው። በተለይም ደግሞ የኢራን ሹማምንት ከዚያ የሺ ዘጠኝ መቶ ሰባ ዘጠኙ የኢራን አብዮት ወዲህ ኢዝራኤል ከምድሪቱ ፊት አሊያም ከዓለም ካርታ መሰረዝ፣ ጨርሶ መጥፋት አለባት የሚል አቋምና ውሳኔያቸውን ሲያንጸባርቁ ይታያል፣ ይሰማል። የኢራን ሹማምንት ኢዝራኤልን ይሏታል በሙስሊሙ ዓለም ልብ ላይ ከተሰካ ስለታማ ሰንጢ አሊያም ሹል መሣሪያ ጋር አንድ ያደርጓታል። እናም መጥፋት አለባት ሲሉ ደግመውና አደጋግመው ዛሬም አቋማቸውን ይገልጣሉ። በመሠረቱ ይሄ ዘመን በርካቶቹ ሀገራት አንዳቸው ሌላኛውን ለማጥፋት የሚዛዛቱበትና የሚፏከሩበት ጊዜ ሆኗል ይባላል። እንደ አብነትም ኢራን ኢዝራኤልን፣ አሜሪካ ሰሜን ኮሪያን፣ ፓኪስታን ህንድን፣ ቤልጅየምና አሜሪካ ሩሲያን ከካርታ ላይ እንሰርዛቸዋለን በሚል ድምፃቸው የተሰማ ሀገራትና መንግሥታት ናቸው። ሌሎቹ ደግሞ ሙያ በልብ ሲሉ የማጥፊያ መሳሪያቸውና ላጲሳቸውን ወልውለው ያደፈጡ ስለ መኖራቸው ማሳያ መጥቀስ አያስፈልግም። ይህች ዓለም ዛሬ ላይ ቢያዋታት በጅ ብታይ በጅ ምን ሆናለች? አሊያም ሞኝ ራቱ ሲያርድ ይስቃልን፣ ዘራዳም ወይም የሰው ልጅ የቆመባትን ምድር አጠፋለሁ እያለ ሲዝትና ሲያስጠነቅቅ አንድም ራሱ ካፈር መፈጠሩንና ራሱም ከጠፊዎቹ ጋር እንደሚጠፋ ሳይገለጥለት መቅረቱ ዕጹብ ድንቅ ነው። ትልቁ ፍጡር የሰው ልጅ ትንሽ ሆኖ የሚገኝበት። ውድ ወዳጆቼ፣ የዛሬን በዚህ ተሰናበትኳችሁ። ሳምንት በሌላ ርዕስ እጠብቃችኋለሁ። እስከዚያው ከልባችን እስከ ዓለማችን ሰላም ተመኘሁ። በድጋሜ ሰላም።